አወዛጋቢው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለሁለተኛ ጊዜ ወደ ነጩ ቤተ መንግስት ከተመለሱ በኋላ አነጋጋሪ የሚባሉትን ውሳኔዎች በዓለም ሀገራት ላይ እያስተላለፉ ይገኛሉ። በትናንትናው ዕለትም ዓለምን ያነጋገረው በመቶ ሀገራት ላይ የተላለፈው የታሪፍ ውሳኔን ተከትሎ የበርካታ ሀገራት መሪዎች ቁጣቸውን እያሰሙ ይገኛሉ። የቀረጡ ገፈት ቀማሽ ከሆኑት የአፍሪካ ሀገራት መካከልም ኢትዮጵያ ትገኝበታለች። በሌላ መረጃችን በአዲስ አበባ የሚገኘው የአሜሪካ ኤምባሲ ለኢትዮጵያውያን አሳዛኝ የሚባለውን መግለጫ አውጥቷል። ይህም መግለጫ ከፕሬዝዳንት ዶናልድ ትራምፕ በቀጥታ እየተላለፈ ነው በማለት ኤምባሲው በግልጽ ይፋ ያወጣው ሲሆን ይህም መመሪያ በኢትዮጵያውያንና ትውልድ ኢትዮጵያውያን ላይ ስጋት ይዞ ሊመጣ ይችላል እየተባለ ይገኛል። ሰላም ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ከዚህ ሰዓት ጀምሮ እነዚህንና ሌሎች አዳዲስ መረጃዎችን ወደ እናንተ አደርሳለሁ። በቀጣይ ወቅታዊ መረጃዎች እንዲደርሳችሁ ከታችን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ ይላለሁ። አወዛጋቢው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለሁለተኛ ጊዜ ወደ ነጩ ቤተ መንግስት ከተመለሱ በኋላ አነጋጋሪ የሚባሉትን ውሳኔዎች በዓለም ሀገራት ላይ እያስተላለፉ ይገኛሉ። በትናንትና ዕለትም ዓለምን ያነጋገረው በመቶ ሀገራት ላይ የተላለፈው የታሪፍ ውሳኔን ተከትሎ የበርካታ ሀገራት መሪዎች ቁጣቸውን እያሰሙ ይገኛሉ። የቀረጡ ገፈት ቀማሽ ከሆኑት የአፍሪካ ሀገራት መካከልም ኢትዮጵያ አንዷ ስትሆን ደቡብ አፍሪካና ግብጽም የዚሁ የታሪፍ ሰለባ ሆነዋል። ኢትዮጵያ ወደ አሜሪካ ከምትልካቸው ምርቶች ላይ የ10% ታሪፍ የተጣለባት ስትሆን በደቡብ አፍሪካ ላይ ደግሞ ከፍተኛ የተባለው የ30% ቀረጥ ስትጣልባት፣ አንጎላ 32%፣ አልጄሪያ 30%፣ ግብጽ ደግሞ ልክ እንደ ኢትዮጵያ ሁሉ የ10% ታሪፍ ተጥሎባቸዋል። ኢትዮጵያ በብዛት ወደ አሜሪካ ከምትልካቸው ምርቶች መካከል የቡና የጨርቃጨርቅ ውጤቶችና የግብርና ምርቶች ሲሆኑ አዲሱ የአሜሪካ ታሪፍ በእነዚህ ውጤቶች ላይ ጫና እንደሚኖረው የኢኮኖሚ ባለሙያዎች እየገለጹ ይገኛሉ። በሌላ በኩል ደግሞ ይህ የዶናልድ ትራምፕ ታሪፍ ኢትዮጵያ ከሌሎች ሀገራት ጋር ተፎካክራ ምርቶቿ ለአሜሪካ ለማቅረብ መልካም አጋጣሚ ነው የሚሉም ይገኛሉ። የኢትዮጵያ ንግድ ባንክ ካፒታል ዋና ስራ አስፈጻሚ የሆኑት አቶ ዘመድነህ ንጋቱ ሲናገሩ ኢትዮጵያ፣ ኬንያና ጋና ዝቅተኛ የተባለው 10% ታሪፍ ስለተጣለባቸው ከአፍሪካ ውስጥ አሸናፊ የሚባለው ናቸው ብለዋል። በአዲሱ ታሪፍ መሰረት የኢትዮጵያ ምርቶች ዋጋ ስለሚጨምር ወደ አሜሪካ የሚላከው ምርት መጠን እንደሚቀንስ ይጠበቃል ተብሏል። ይህ አዲሱ የአሜሪካ ፖሊሲ የወጣው ኢትዮጵያ ወደ ውጪ የምትልከውን ምርት ለማሳደግ ስትራቴጂ በቀረጸችበትና ኢንቨስትመንትን ለማሳደግ ጥረት እያደረገች ባለችበት ወቅት በመሆኑ የትናንቱ የዶናልድ ትራምፕ የፖሊሲ ለውጥ በሁለቱ ሀገራት የንግድ ልውውጥ ላይ ተጽዕኖ እንደሚያሳድር ይጠበቃል ተብሏል። ይሁንና የኢትዮጵያ የኢኮኖሚ ባለሙያዎች ግን ይህ ታሪፍ ለአገሪቱ መልካም አጋጣሚን እንደሚያመጣ በመናገር ላይ ናቸው። ኢትዮጵያ በዚህ ዝቅተኛ ታሪፍ ተጠቅማ ምርቶቿን ተወዳዳሪ በሆነ ዋጋ ወደ አሜሪካ በመላክ ተጠቃሚ እንደምትሆን ባለሙያዎች አስረድቷል። እንደ ኢትዮጵያ የጨርቃጨርቅ ምርቶችን ወደ አሜሪካ የሚልኩት ቬትናም እና ባንግላዴሽ መሆናቸውን የጠቀሱት የኢኮኖሚ ባለሙያው አቶ ዘመርነ ንጋቱ በቬትናም ላይ የ46% እንዲሁም በባንግላዴሽ ላይ የ37% ታሪፍ መጣሉን ጠቅሰው ስለሆነም በዓለም አቀፍ ገበያው ላይ ከእነዚህ ተወዳዳሪዎች ባነሰ ዋጋ ኢትዮጵያ ምርቶቿን ለማቅረብ የሚያስችላት መሆኑን አስረድቷል። በዓለም አቀፍ ዙሪያ መነጋገሪያ የሆነው ይህ የዶናልድ ትራምፕ ታሪፍ ከበርካታ ሀገራት ተቃውሞ ገጥሞታል። ወትሮውኑ ከአሜሪካ ጋር ሰጣ ገባ ውስጥ የነበረችው ቻይና ከፍተኛ የተባለው ቀረጥ ተጥሎባታል። ዶናልድ ትራምፕ 34% አዲስ ታሪፍ በቻይና ላይ የጣሉ ሲሆን ከዚህ በፊት የተጣለው 20% ጋር ተደምሮ 54% ከፍተኛ ታሪፍ የተጣለባት ሀገር ሆናለች። ይህንን ተከትሎ ቻይና ታሪፉን በመቃወም በፍጥነት ታሪፉ መነሳት አለበት በማለት ማሳሰቢያ መስጠቷ ተዘግቧል። በሌላ መረጃችን በአዲስ አበባ የሚገኘው የአሜሪካ ኤምባሲ ለኢትዮጵያውያን አስደንጋጭ የሚባለውን መግለጫ አውጥቷል። ይህም መግለጫ ከፕሬዝዳንት ዶናልድ ትራምፕ በቀጥታ እየተላለፈ ነው በማለት ኤምባሲው በግልጽ ይፋ ያወጣው ሲሆን ይህ መመሪያ በኢትዮጵያውያንና ትውልደ ኢትዮጵያውያን ላይ ስጋት ይዞ ሊመጣ ይችላል እየተባለ ይገኛል። በኢትዮጵያ የአሜሪካ ኤምባሲ እንዳመለከተው በሕገወጥ መንገድ ወደ አሜሪካ የሄዱ ቤተሰቦች ወይም ጓደኞች ካላችሁ ወደ ሀገር ቤት እንዲመለሱ ለመናገር ጊዜው አሁን ነው በማለት አስደንጋጭ መልእክት አስተላልፏል። በኢትዮጵያ የአሜሪካ አምባሳደር አምባሳደር ኤርቪን ማሲንጋ በሕገወጥ መንገድ በአሜሪካ ያሉ ቤተሰቦች ወይም ጓደኞች ካላችሁ ወደ ሀገር ቤት እንዲመጡ ለመንገር ጊዜው አሁን ነው ሲሉ አሳስበዋል። አምባሳደሩ በኤምባሲያቸው በኩል ባወጡት መግለጫ አሜሪካን አስተማማኝ ጠንካራና የበለጸገች ለማድረግ ፕሬዝዳንት ዶናልድ ትራምፕ የአሜሪካ የኢሚግሬሽን ህጎች መከበራቸውን እያረጋገጡ ነው ብለዋል። ከዚህ በተጨማሪም አምባሳደሩ በህገወጥ መንገድ ወደ አሜሪካ ለመግባት መሞከር፣ ቪዛን ለማግኘት መዋሸት፣ ያለ ህጋዊ ፍቃድ አሜሪካ ውስጥ መስራት ወይም የቪዛ ጊዜ ካለቀ በኋላ በአሜሪካ መቆየት ከባድ ቅጣት እንደሚያስከትል ገልጸዋል። አምባሳደር ኤርቪን ማሲንጋ ይህን ተላልፎ የተገኘ ሰው ቅጣቱ በመታሰር ሊሆን ይችላል፣ እንዲሁም ደግሞ ከአገር መባረር እና ወደፊት የአሜሪካ ቪዛ እንዳያገኙ ቋሚ እገዳ መጣልን እንደሚያካትት ተናግረዋል። የአሜሪካ መንግስት ዜጎች በሕገ ወጥ መንገድ ወደ ሀገር ውስጥ እንዳይገቡ እርምጃ እየወሰደ መሆኑን የገለጹት አምባሳደሩ እርምጃውም ህገ ወጥ ስደትን የሚፈቅዱ ህገ ወጥ የሰዎች አዘዋዋሪዎችንና የውጭ መንግስት ባለስልጣናትን እንደሚያካትት ገልጸዋል። አምባሳደሩ ጨምሮ በህገ ወጥ ወደ አሜሪካ መግባት የአሜሪካን ህጎች መጣስ ብቻ ሳይሆን የሀገሪቱን ደህንነት አደጋ ላይ ይጥላል በማለት በህገ ወጥ መንገድ በአሜሪካ ውስጥ የሚገኙ ህጋዊ ያልሆኑ ዜጎች በመንግስት ከመያዛቸው በፊት አሁኑኑ ወደ ሀገራቸው እንዲመለሱ ሲል በአዲስ አበባ በሚገኘው የአሜሪካን ኤምባሲ በኩል አምባሳደር ኤርቪን ማሲንጋ ባስተላለፉት መልእክት አሳስበዋል። ስለዚህ በአሜሪካ የምትኖሩ ህጋዊ ፍቃድ የሌላቸው ኢትዮጵያውያን ይህን መልእክት ሰምታችሁ አስፈላጊውን እርምጃና ጥንቃቄ እንድትወስዱ በማለት መልእክቴን ከወዲሁ አስተላልፋለሁ። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አዳዲስና ወቅታዊ መረጃዎች እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ ሰላም።